እና ያው ይሄ የምታዩት ወንድሜ ነው። እንደምታዩት፣ ያው ስኳር በሽታ ከባድ ነው። ከሱ ነው የተላለፈብኝ። አይ እኔ አሁን ለቆኛል፣ ሁለት ዓመት ሆኖኛል። ያው ዳቦ ብሉ ያለ ነው፣ የምር ነው የምላችሁ። ስኳር በጣም ነው እንዴ። ሰላም ይኑር። ላይቭ ቻናል ቤተሰብ እንዴት ናችሁ? ሰላም ናችሁ? ባላችሁበት ሰላም ብዝት ይበልልኝ። ዛሬም ለየት ባለ ቪዲዮ መጥቻለሁ። እኔም ራሱ ትንሽ አሞኛል ልላችኋለሁ። እና አንድ ጓደኛዬ ታሞ ያው ሕክምና ማዕከል ያለው ክራንክንሃውስ፣ እና እሱን ልጠይቀው እየሄድኩ ነው። እና በዚህ አጋጣሚ ያው ትንሽ ልነግራችሁ የምፈልገው ነገር አለ። ያ ምንድነው? ብዙዎቻችን ሳናስቦ በስኳር በሽታ እየተጠቃን ነው። ስኳር በሽታ ማለት በጣም ከባድ በጣም በጣም ከባድ የሆነ በሽታ ነው እንደ ሌላው በሽታ ጊዜ የሚሰጠን አይደለም። ገብቷችኋል። እና በተኛችሁበት ሁላ ሊያስቀራችሁ ይችላል። ቁጭ ባላችሁበት ሊያስቀራችሁ ይችላል። ሽባ ሊያረጋችሁ ይችላል። ዓይናችሁን ሊያውር ይችላል። በተቻላችሁ አቅም ከተለያዩ ከጣፋጭ ከሆኑ ስኳር ነክ ነገሮች በትርቁ የተመረጠ ነው። ሙሉ ለሙሉ ማለት ነው። እኔ ራሴ የዛሬ ሁለት አመት ነበር ስኳር የያዘኝ ግን ደግሞ አሁን ያው ሙሉ ለሙሉ ጠፍቶልኝ በስፖርት እንደዛው ምግብ በማስተካከል ሙሉ ለሙሉ ጠፍቶልኛል እና ምግባችሁን አስተካክሉ አስቀድማችሁ ሳትታመሙ ራሳችሁ መጠበቅ አለባችሁ እና አሁን ወደ ማርኬት ልገባ ነው ከማርኬት በኋላ ደግሞ ከሱ ጋር ያለኝ ቆይታ አብረን ይሆናል ይመቻችሁ ለእናንተና ለራሴው ከረሚላ ገዛው። እኛ ጉንፋን እያያዘኝ ነው ገና እየጀማመረኝ ነው እና ይሄን ይመስላል። በዚህ ሳምንት በእርግጠኝነት ቪዲዮ ምለቅ አይመስለኝም፣ ግን ይሄኛው አሪፍ ከሆነ ይሄኛውን ልለቅላችሁ እችላለሁ። ከተመቻችሁ ሼር እያረጋችሁ ላይክ እያረጋችሁ አብረን ምን ቀጥል ይሆናል እና ከጓደኛ ጋር ነው ያለኝ ይሄን ያው የአጭር ጊዜ ቆይታ ደግሞ አብረን ምና ይሆናል። በክራንክን ሃውስ ውስጥ ወይ ደሞ በሆስፒታል ውስጥ እና አትታመሙ። የምር መታመም ከባድ ነገር ነው። ስትረስ አለው ዲፕሬሽን አለው። በነገራችን ላይ ጤናማ ሆነን የሆነ ትንሽ ሲያመን ሂደን ሕክምና ማዕከል ስንታከም የሆነ ያላሰብነው ነገር ሲነገረን ያ የተነገረን በሽታ ነው መልሶ እስትረስ ኑብን የሚያሳመመን እስትረስ ኑብን የሚያጨናንቀን እና ያ ደረጃ ላይ ሳትደርሱ እራሳችሁ በቤታችሁ ራሳችሁን በቤታችሁ ለማከም ሞክሩ። ያ ማለት ምንድን ነው? ትልቁ ነገር በሽታ የሚመጣው ከተለያየ ምግቦች ነው። ያ ማለት ነጭ ምግብ ብዙ ጊዜ አይመከርም፣ በጣም ጎጂ ነው ለጤናችን። እንደዛውም ደግሞ ያው አላስፈላጊ በጣም ጎጂ የሆነ ስራዎችን መስራትም ለጤናችንም ጎጂ ነው። ግን ደግሞ በአሁን ጊዜ ሰው እየተቸገረ ያለው ምንድን ነው? በስኳር በሽታ፣ በደም ግፊት ያው እነዚህ ትናንሽ በሽታ የምንላቸው በጣም ህይወታችንን የሚያሳጡን በሽታዎች ናቸው። እራሳችን ራሳችን ማከም የምንችላቸው በሽታዎች ናቸው። በተቻለን አቅም ከስኳር እንደዛውም ከድንች ከሩዝ፣ ከተለያዩ መኮረኒ፣ ፓስታ ከነጭ ከሆኑ ነገሮች ራሳችን ብንጠብቅ ጥሩ ነው። ምክንያቱም ጤና የሚበልጥ ነገር የለም። ጤናችንን በቤታችን እንጠብቅ። በጣም ጎጂ የሆነ ስሜት አለ ውስጣችሁ ላይ የሚቀር ማለት ነው። ያ ደግሞ በጣም ይጎዳቸዋል። ስትረስ ደግሞ በጣም ይጎራቸዋል። ስትረስ ውስጥ ነው የሚያስገባችሁ። ከበሽታው ይልቅ በሽታው አለባችሁ ስትባሉ የሚይዛችሁ የሆነ ስትረስ አለ። ያ ስትረስ በጣም ከባድ ነው ከበሽታው በላይ። ና እዛ ደረጃ ሳደርሱ ራሳችሁን ማከም ትችላላችሁ፣ ከተለያየ ከነጭ ምግብ ራሳችሁን በመጠበቅ ማለት ነው። እና ለሱኳር በሽተኞች ደግሞ ራሱን የቻለ የተዘጋጀ ምግብ አለ። እሱን ደግሞ በቪዲዮ ዝም ብዬ ማሳያችሁ ይሆናል። እሱን ደግሞ ካያችሁ በኋላ በቤታችሁ ሁላችሁ ተጠቀሙት፣ ይጠቅማችኋል። እና እንዳይረሳ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። ሙሉ ቪዲዮ በማየት ተጠቀሙ። መልካም ጊዜ እና ሏችኋለሁ። ያው ጓደኛዬ ጋ እየደረስኩ ነው። ያው ሆስፒታል፣ ክራንክን ሃውስ ይሉታል እዚህ ጀርመን ላይ። እኔ ትንሽ አሞኛል። ያው ጉንፋን ነው እና እንደ ልቤ መናገር አልችልም። ትንሽ ያፍነኛል እና ጉንፋን ትንሽ ነው በሽታው፣ ግን አንዳንድ ሰው ይከብዳል እና እኔ ጋ ያለው ትንሽ ከባዱን ይመስለኛል። ግን አላካብድም። እና እና ትኩስ ትኩስ ነገር እየጠጣውበት ነው። እንደዛው ሜንታ ከረሜላ እየበላውበት ነው። ሜንታ ከረሜላ እየተጠቀምኩ ነው። እና አንዳንዴ ያው ጉንፋን ከባድ ነው። ሁላችሁ ለምንም አይነት በሽታ እንዳትጋለጹ ራሳችሁን ጠብቁላለሁኝ። ፈጣሪ ይጠብቃችሁ እና ጓደኛ ጋር እየደረስኩ ነው። ያው ይሄን ይመስላል የሕክምናው ማዕቅ ከአፍሪካ ሁላ ነው። ሪፈር ተብለው መጠው እዚህ የሚታከሙት እና ይሄ በቃ እንደ አንድ ከተማ በጣም አለ የሚባል ሕክምና ማዕከል ነው። እና ይሄን ይመስላል ጓደኛ እና ዛኔ ያለው እና እኔንም የጉንፋን አፍኖኛል ድምፅ ትንሽ ሊወፍርባችሁ ይችላል። ጎረመስክ እንዴህ ምናምን እንዳትሉኝ። ያው ግን ጎረምሳ ነኝ ገና ነኝ ግን አላረጃውማ፣ ጥላላችሁ እንዴት ነው እርጅና፣ ገና ኔ እንዴት ነው አይታይማ። ጺም ያበቀለ ሁሉ አረጃ ይባልማ። እና ይመቻችሁ። ለማንኛውም ከጓደኛዬ ጋር ያለኝ ቆይታ ይቀጥላል። ይመቻችሁ፣ አብራችሁ ቆዩ።

እና ቤስት ፋሚሊ እንደነገርኳችሁ ነው፣ ያው ጓደኛዬ ጋ ነው የሚገኘው እና ከስኳር በሽታ ይጠብቃችሁ። ይሄ የምታዩት ወንድሜ ነው። እንደምታዩት ያው ስኳር በሽታ ከባድ ነው። ከሱ ነው የተላለፈብኝ። አይ እኔ አሁን ለቆኛል፣ ሁለት አመት ሆኛል፣ እሱ ይዞት ከዛ በኋላ እኔ ደሞ ሌላ ሰው ላስተላልፍ ነው። ዳቦ ብሉ እያለ ነው። እና የዚህን ዳቦ ያው ስም ሙሉ ጽፍላችኋለሁ። ያው ከነጭ ነገር ራሳችሁ ጠብቁ። የምር ነው የምላችሁ። ስኳር በጣም ነው። ራስን ነቀስኩ። አንተ ወይኔ ወይኔ! እናንተ ያ ራስን ነቀስከው፣ ወላ ሚላ ራስን ነቀሰ። ለማንኛውም አቁ ለመናገር ከስኳር በሽታ ፈጣሪ ይጠብቃችሁ ስኳር በሽታ በጣም ከባድ ነው አይናችሁን ይይዛል በዛ ላይ ደግሞ እግራችሁን ይይዛል ፓራላይዝ ሊያደርጋችሁ ይችላል አንተ ትክክል እኮ ነኝ አዎ ትክክል ነው እውነትህን ነው ይዞ ነበር እኔ ይዞ ነበር የእኔ ስሜቱን ነው የምነግራችሁ እና ከዚህ ፈጣሪ ይጠብቃችሁ ትልቁ ነገር ከነጭ ነገር ከነጭ ምግብ ራስን መጠበቅ ነው ሲቀጥል ደግሞ የስር ሳይዝ መስራት እንደዛው ቦርጭ መጣል ቦርጭ መጣል እየሰማችሁ ነው ቦርጫሞች አራዳ አልተሳደብኩም ቦርጫሞች ስል ደግሞ ያው እኛም ቦርጫሞች ነን አይኔ ወርጨመረለው እሱም ወርጨመረለም ግን ደግሞ በተቻለን አቅም ምግባችን ማስተካከል አለብን አለበት፣ 100% ትልቁ ነገር እሱ ነው። እና ባላችሁበት ሰላሙ ይብዛልኝ። በሚቀጥለው ቪዲዮ እስከምንገናኝ የሳምንት የሰላም የፍቅር የደስታ ይሁንላችሁ። ባይ ባይ።